እነ ጂያን እስከ ዛሬ ድረስ በጭራሽ አይተውት የማያውቁት ወጥመድ ውስጥ ገብተዋል። ጂያን በፖሊስ እየተፈለገ ነው ያለው። ካያ አይኑ ማየት አቁሟል። በደረሰበት ፍንዳታ አይኑ እስካሁን ድረስ ማየት ሳይችል ቀርተዋል። በአንድ በኩል ደግሞ እነ ሰዳከትም ችግር ውስጥ ገብተዋል። አሁን ፖሊሶች እነ ጂያንን ያሉበት ቦታ እያሰሱ ዘሪን ደግሞ በመጨረሻም ደሜር ከኤጅመል አባቷ ጋር ተባብሮ ይህን ሁሉ ጥፋት እንዳደረሰ ሲገባት ካያን ሄጄ ካላየሁት እያለች ገረገር እየፈጠረች ነበረ። ኢፔግ ደግሞ የካያ ጮኛ የታለከ ያሳዩኝ እያለች ነው። ሰዳከት ቆያንዴ ትላት አለች። አሁን ዘሬን አልያን እየለመነቻት ነበረ። እባኪሽ እንዴት ነው ከያ ነገርኝ፣ እሱ ያለበት ቦታ ውሰጂኝ ብላ እየለመነቻት፣ በአንድ በኩል ደግሞ አልያይን ማድረግ ባትችልም ነገር ግን ተረጋጊ ደና ነው አሳውቅሻለሁ እያለቻት ነበረ። እንደዚህ እያረጉ ዘሬን እንድትወጣ አረጓት። ዘሬን እየወጣች እያለ ኢፔክ ደግሞ አንቺ ቆይ ትንሽ አታፍሪም እንዴ ማፈር የሚባል ነገር ምንም አታቂም እንዴ እያለቻት ነበረ። እንዲህ እያለቻ ድንገ ደሚር መጣ። ደሚር እንደመጣ ከመኪና ወጣና፣ ዘሬን ንግቢ ግቢ፣ መኪና ውስጥ እንሄዳለን እያላን ነበረ፣ መኪና ውስጥ አስገባት ነበርና ወዲያው የሄዳሉ። ኢፔክ ተናዳ እያየች ነበረ። በሌላ በኩል ጂያን ወንድሙን ካያ እየተንከባከበ ነው። አጠገቡ በፖሊስ እንደሱ የሚፈለጉት ሁሉም ነበሩ። ሶስቱም፣ አጎቱ እነ ሙዛፈር እንዲሁም ከድራብሮ ናቸው። ሾርባ እየሰሩ ነበረ። ካያ እግሩን አጣጥፎ ተቀምጠዋል። በአንድ በኩል ጂያን አጠገቡ ነው ያለው። ወንድሜ ሾርባው ደስ ይላል፣ ደስ ይላል፣ የሚጣፍጥ ይመስላል እያሉ ነበረ። ሾርባው ደረሰ። ጂያን እንዳያቃጥሎ ብሎ ካያን እያጎረሰው ነበረ፣ እያጠጣው እያለ በማንኪያ ወንድሜ ምናልባት አይኔ እንኳን ባይበራ ማየት ባልችል ከዚህ በኋላ ለዘላለም ምናልባት እንደ ህፃን ልጅ ባታጎር ሰኝም ኮች ግሬ ለምያል ነበር ተው ተው እንደዚያ ትበል እንደዚያ ትበል ብሎ ጂያን እየተቆጣው ነበረ እንዲህ እንዲህ ያሉ እየተቃልዶ ሾርቦን እያጠጣው ድንገት አሊያ መጣች ከዶክተሩ ጋር ዶክተሩ ከመጣ በኋላ እስኪ ሊለት ሊለት እያለ ነበረ እንዴት ተፈጠረ ብሎ ጠይቃቸው መኪና ነበር እያፈነዳ ጨረሩ ይመስለኛል ከዛም በኋላ እንደዚህ ሆነ ይሉታል ከዛ ሰውየው እስኪ ልመልከት አለና የሆነ መብራት ነገራቱ አይኑን ተመለከተ ከዛ የሆነ የአጉሊ መነጽር ነገር አለው በሱ ትኩር ብሎ እየተመለከተ ነበረ አይኖቹን የሚያገናኘው ነርቭ ሳይበጠስ አልቀረም እያላቸው ነበረ። በዚህ ምክንያት ማየት ሳይችል እንደቀረ ተናገረ። ከዛ ግን ቢሆንም ቢበጠስም ቢበጠስም ቢላቀቅም በሰርጀሪ ግን ይስተካከላል አይደል እንዴ አይደል እንዴ ያለችው ጂያን ግራ ገብቶት ነበር። አዎ ይስተካከላል ይላል ዶክተሩ። የምር ይስተካከላል ይስተካከላል ይላል ጂያን ደስ ብሎት ደንግጦ። ካያን ቢሆን አዎ ይስተካከላል ይስተካከላል ማየት እችላለሁ ድጋሚ አዎ እችላለሁ እያል ነበረ። ከዛም በኋላ ወንድምና ወንድም ተቃቀፉ። ካያንና ጂያን እየተቃቀፉ ናቸው። ሁሉም ተደሰቱ። ሰርጀሪ እንደሚያስተካክለው አመኑ። እየተደሰቱ አብረው ተቀመጡ። በሌላ በኩል ሰዳከት ቁጭ ብላ እየጸለየች ነበረ። ከዛም በድንገት ተደውለላት ተደወለላት። በሬዲዮ ሌሎጃን እየጸለይኩኝ ነበረ መልካም ዜና እንደምታሰማኝ እርግጠኛ ነኝ። ምን ተፈጠራለችው? አሊያና ዶክተር ቦርሃን መጥተው ነበረ እና ዶክተሩ እንደነገረን ከሆነ በሰርጀሪ ይስተካከላል አላት። ውይ ፈጣሪ ይመስገን፣ ፈጣሪ ይመስገን። ከዚህ በኋላ ብዙ መጨነቅ የለብንም፣ መጨናነቅ የለብንም እያለችው ነበር። ከዛ ፖሊሶች እየፈለጉት እንዳለና ኦፕሬሽኑ ሆስፒታላችን መፈጸም የለበትም አለችው። ችግር የለም ችግር የለ መማየ ሌላ ቦታ እናደርጋለን። ይኸው አሊያለች፣ አሊያ ማለች። ዶክተሩ አለ እነሱ በራሳቸው ማድረግ ይችላሉ አላት። ችግር የለም፣ ችግር የለም እኛ እናረጋለን ቦታውን እንወስናለን ትላለች አሊያ። አሊያ ቦታውን እንወስናለን እያለች ነው ማየ፣ እያለ ሬዲዮ ማውራቱን ቀጠለ። እሷና ዶክተሩ ተማክረው ይህን ውሳኔ እንደሚወሱ እየነገራን ነበረ። ምንም ማታስቢ በላት ትሏለች አሊያ። እንዳለችሽ ምንም አትጨናነቂ፣ ምንም ማታስቢ፣ ሁሉም ነገር ነገ ይደረጋል እያለችሽ ነው አሊያ። ማየ ሌላ የተለየ ነገር ካልተፈጠረ በስተቀር ሰርጀሪ፣ ኦፕሬሽኑ መኬድ ይችላል እያላን ነው ሬዲዮ። ስልክ ንግግር ተቋረጠ። ከዛ ዶክተሩ ሁሉንም እየጨበጣቸው በቃ ነገር እንገናኛለን እያላቸው ሄደ። ሁሉም ተሰብስበው ተቀምጦ ማውራት ጀመሩ። ተመስገን አሊያ፣ በጣም አመሰግናለሁ፣ አመሰግናለሁ ሄዳለሁ እያል ነበር ከሁሉም ተቀመጡ። ከዛ ከተቀመጡ በኋላ ከወንድሜ እዚ ቤት ውስጥ ያኛው የገመድ መሳሪያ አለ አደለ እሱ ሱን አውርዱና እየተጫወታችሁ ለስለስ አርጋችሁ ተጫወቱላ እያል ነበር። ጂያን መስፈን ይችላል፣ ሙዛፈር ደግሞ ይጫወታል የሙዚቃ መሳሪያውን። ከዛ በኋላ አውርዱና የሙዚቃ መሳሪያውን መጫወት ጀመረ ሙዛፈር። ጂያን ለስለስ አርገው እየተጫወተ ነበረ እንዲህ መስፈን ሲጀምር፣ አሊያ የምታስታውሰው ለመጀመሪያ ጊዜ ለመጥፋት የሞከረችበትን አጋጣሚ ነው። ሽጉጥ ከሱ ወስዳ ሆዱ አካባቢ ዝቅ ብላ ስትመታው አስታወሰች። እምባ ይትናነቀን ነበረ ከዛ እንዴት በጊዜ ሂደት እምነት እ ያገኘችና ጃያን ላይ ሳታስበው እንደወደደችው ሁሉን ነገር ገጣጥማ እያሰበች ነበረ። በእነዚህ አጭር ደቂቆች ውስጥ ብቻ በጣም ብዙ ነገር ታወሳት። እንዲህ እንዲህ ያሉ እንቅልፋቸውን ተኙ። በጠዋት አሊያና ጃያን ተቃቅፎ ነበር የተኙት፣ ጎን ለጎን እሱ ላይ ደገፈ ብላበት። ከእንቅልፋቸው ተነሱ። በቃ እንሂድ እንሂድ እንሂድ መንገድ ሳይጨናነቅ መንገድ ሳይዘጋጋ ሰዎች ግርግር ከመፍጠራቸው በፊት ብትሄጅ ይሻላል እያላ ነበር። ከያን ቢሆን ተኝቷል። ሁሉም ሰው ተኝቷል። ሁለቱ ተያይዘ ወጡ። በቃ እንግዲህ አሊያ እንደነገርኩሽ፣ እሺ ሁሉን ነገር እናዘጋጃለን ይላታል። አዋው እኔ ከቡራን ጋር ተማክሬ ኦፕሬሽኑ የሚፈ የምትጸንበትን ቦታ አሳውቃለሁ። በቃ ጂያን ራስን ጠብቅሽ ብላ አቀፈችው፣ እንዲጠነቀቅ ነገረችው። ከዛም በኋላ መኪና ውስጥ ገብታ እየሄደች ነበር። ሾፌር አላት፣ ወደ ቤት እየወሰዷት ናቸው። የጀመል በሌላ በኩል እችን አጋጣሚ በጥንቃቄ ነው የሚጠቀምባት። አሁን የአካባቢውን ሰው በሙሉ ሰበሰበ። እናንተ ስታስቡት ቆይ፣ ሲጀመር አልቦራን ይህንን ጎሳ የሚመራ ሰው ወታደር ላይ መተኮስ አለበት እንዴ? ወታደር የሀገር መከላከያ ነው፣ የሀገር ዘብ፣ የሀገር ጠበቃ ነው። እንዴት ነው የዳር ድንበር ጠባቂዎቻችን ወታደሮቻችን ላይ የሚተኩስ ሰው የኛ ጠባቂ፣ የኛ ጎሳ መሪ የሚሆነው? እያለ ጀመል ሲጠይቅ አብዛኛው ሰው በዚህ ነገር በጣም ተከፋ። እንዴት ነው ይሄ ሂደት ነው እያሉ በጣም ተቃውሟቸውን እያሰሙ ነበረ። እንዴት ሊሆን ይችላል እያሉ ናቸው። ቆይ አንዴ ስሙኛ እንደ ስሙ በነገራችን ላይ ጂያናል አልቦራውን እንዳይጥ እየተሽለኮሎከን ያለው እንዳይጥ እየተሽለኮሎከ ከተራራ ተራራ ከድንጋይ ድንጋይ ከቋጥኝ ቋጥኝ እየዘለለ እንዴነው ነው እኛ ሊጠብቀን የሚችለው? እንዴት ነው ይህንን ቦታ መምራት የሚችለው? መልሱልኝ እስኪ ወታደር ላይ መተኮስ ሳያን ሰው እንደዚህ እንዳይጥል መሽለኮለኩ ምን አስፈለገ ብሎ ይጠይቀ ነበረ። በጭራሽ እንደዚህ አይነት መሪ ሊኖረን አይችለም እያለ ነበረ ሁሉም ጂያን ከዚህ በኋላ መሪያችን አደለም ብሎ እየጮ ነበር። ስሙኛ አንድ ጊዜ ትክክለኛው ትክክለኛው ያልቦራ መሪ እኔ ነ። ጂያናል ቦራ እንደሴት መሸሽ መደባበቅ ነው የሚያውቀው። እኔ ግን አልፈራም ደፋር ነኝ። ትክክለኛው የአልቦራ መሪ እኔ ብቻ ነኝ፣ የጀመል አልቦራ። ስለዚያም በደንብ አድርጋችሁ ስሙኝ። ሄዳችሁ የነ ጂያንን ቤት ትቆጣጠራላችሁ። ሄዳችሁ የነ ሰዳከትን ቤት መቆጣጠር አለባችሁ። ብልህ መሆን አለባችሁ። ከዛም በኋላ እኔ በጥበብ እመራችኋለሁ ማለት ነው። የምትፈልጉትን ነገር በሙሉ ነው የማረገው አላቸው። ሁሉም የሰፈሩ ሰው አምፀው ወደ ነ ጂያን ቤት እየሄዱ ናቸው። ይህ ነገር በርቀት የሚከታተለው ጠበቃው ኤሮል ነበረ። አሁን ነ ጂያን ቁርስ እየበሉ ናቸው። ድንገት በሬዲዮ ኤሮል ደወለለት። ሄሎ፣ ጂያን፣ የጀመል እንደጠረጠር ነው ሰዎችን አቀናሽቶ ወደ ቤት እየወሰዳቸው በጣም ብዙ ናቸው። አለው ችግሬን ለማ ሰዎችን በር ጋር አስቀምጥ አለው። ኧረ ጃን እነዚህ ቁጥራቸው በጣም ብዙ ነው፣ እንዴት አድርገን እንደምንቆጣጠራቸው አላቅም እያሉ ነበረ። በሌላ በኩል አሊያን ብትሆን ጠዋት ላይ ልጇን ልብስ እያለበሰች ነበረ። መቼ ነው አባዬና ጎቴ ካ የሚመጡት ብሎ እየጠየቃት ድንገት የሬዲዮ ድምፅ ሰማች። ስትሰማ የጂያን ድምፅ እየተሰማ ነበር። አሊያ አሊያ አለሽ የሚል ነበረ። እንዴ አባዬ ደወለ፣ ቆይ ላናግረው እያለ ነበር። ቆይ አንዴ ቆይ፣ እንዴ አንተ ጫማ አለበስ መጣ ብላ ሬዲዮን ይዛ እየወጣች ነበረ። አቤት ጂያን እያለችው ነበረ። አሊያ ይኸውልሽ፣ እየሰማሽ ነው፣ ኤጅመል እንዳለ የአካባቢውን ሰዎች ሰብስበው ወደ ቤት እየመጣ ነው ያለው አላት። ምን ትላለች? አዎ ይኸውልሽ ስሚኝ፣ ቶሎ ብለሽ ማለት ነው ጂያንን፣ እንዲሁም ደግሞ እንዳለ ሁሉንም ሰብስበሽ ወደ ዋሻው ይግቡና ተደበቁ። ምንም ችግር እንዲፈጠር አልፈልግም። እዛ መጠለያ ያለ እሺ፣ እዛ ደህና ትሆናላቸው አላት። ምን ማለት ነው ምን ማለት ነው ጂያን፣ አንተስ እያለች ነበረ። ችግር የለም ችግር የለልሽ እኔ እንደምንም ብዬ እመጣለሁ እያላን ነበር። ተውተውን ይዘዋል፣ እንዳትመጣ ብትለውም ነገር ግን እሱ እመጣለሁ እያላን ነው። ድንገት ሰዳከት መጣች። ምን ተፈጠረ ትላታለች። ኧረ ኤጅመል ሰዎቹን ሰብስቦ እየመጣ ነው አለቻት። ሰዳከት ቤቴንም አላስደፍረን ብላ ወደታች እየወረደች ነው። በተለይ ደግሞ ሕፃኑን ጂያን ደብቃ ያለቻት ከዚያ በኋላ አለያ አሁን ተጣድፋ ጂያን ከፓኪዜ ጋር በቀጥታ ወደ ጂያን ቢሮ ይዛት እያመጣች ነበረ። እዛ ከመጡ በኋላ ልጇ ደግሞ እየጠየቃ ነበር። እማዬ ምን ሆነሽ ነው ምሮች ግራል እንዲላታል ምንም ችግር የለም ልጅ እዚህ መሆን አለበት ብላ ወጣች። ፓኪዜ በሩን እየቆለፈችው ነበረ። የአካባቢው ሰዎች በሙሉ በእለ ተሞልቶ እየመጡ ናቸው። ከመካከላቸው ደግሞ ያሉት ተኳሾች ናቸው። የጀመል የቀጠራቸው ቀጠረኛዎች አሁን ከመካከላቸው ተቀላቅለዋል። ነገር ግን ሰው ደግሞ የሆነ እልውስጥ ነው የገባው። በርላ የነበሩት የጂያን ጠባቂዎች ከአስር በታች ናቸው። እነሱን ለመያዝ ብዙ ሞከሩ ያልተሳካላቸው በሩን ሊገነጥሉ ደረሱ። እነሰዳከት ናከት ግን በውስጥ በኩል ዝግጅት እያደረጉ ናቸው። ተለቅ ተለቅ ያለ መሳሪያ እየታጠቁ ነበር። የሆነ ብረት ጠረጴዛ ነገር ገለበጡ፣ እዛ ተደብቀው ሊተኳኮሱ ። ሰዳከት ትልቁን መሳሪያ ታጠቀች ቤቴን አላስደፍርም ብላ ። ብርጉንም ቢሆን ሽጉጥ ይዞ ነበረ። አሊያ ደግሞ መተኳኮስ ጥሩ አይመጣም እያለች ነበረ፣ ፈራች። በውጭ በኩል ደግሞ ሰዎቹ ተኳሾችም ጨምሮ እየተጋፉ የጂያንን ሰዎች ጎትተው ወደ ጎን እየጣሏቸው ነበረ። ከዛ በሩን ወደ መገንጠለ ስራ እየገቡ ናቸው። በሩን ባይል እየገፉ ናቸው። አሊያ አማራጭ አጣች። እዚ ጋር ሁሉም ታጥቋል። እነ እሙ ሳይቀሩ ሁሉም ሰው እዛ ቤት ውስጥ የነበረ እንዳለ ታጥቋል። የቀረችው አሊያናት። አንድ የቀረ መሳሪያ ነበረ፣ እሱን አነሳች። እንደ ሰዳከት ተለቅ ያለ ነበረ። እሱን ታጠቀችና ወደፊት እያነጣጠረች ነበረ። ብቻ አሁን በሩ እስኪገነጠል ሁሉም እየጠበቁ ናቸው። በሩ በኃይል ይመታል። አሁንም እየመቱት ናቸው። አሁንም እየመቱት ገንጥሎ ታሳያችኋለሁ ትላለች ሰዳከት። ገንጥለው በሩን በርግደው ገቡ። ሲገቡ ሰዳከት እንዳትጠጉኝ እተኩሳለሁ እያለች ነበረ። ከመካከላቸው የነበሩት የኤጅመል የቀጠራቸው ተኳሾች ደግሞ ቦታ ቦታቸውን ያዙና ተደብቁና ተኩስ ጀመሩ። የአካባቢው ሰው የጥይት ድምፅ ሲሰማ ፈርቶ ጥርግ ብሎ ወጣ። ግቢው ባደሆን አሁን ተኩሱ ቀጥሏል። ተኩሱ በነ ሰዳከት እንዲሁም የጀመል በቀጥራቸው ሰዎች መካከል ሆኗል። ተተኳኮሱም እነሱም ይተኩሳሉ። የጀመል ሰዎችም እየተኮሱባቸው ነበረ። ሰዳከት ቀና እያለች አሰር ተኩሳለች። አሊያም እንዲሁ ፈርታ ነበረ። ሰዳከት እቅፍ አርጋ ሸፈነቻት። እንዲህ ለደቂቃዎች እየተኳኮሱ ድንገት እነ ጂያን መጡ። በጀርባ በር እየገቡ ናቸው። ገብተው እነሱም እየተኮሱ ነበረ። የጀመል ሰዎች ተኩሰው ተኩሰው ብዙ ጥይት እየጨረሱ ናቸው። ከዛም በኋላ አሁን እንሽሽ፣ እንሽሽ እየተ በቅታ ማፈግፈግ ጀመሩ። እያፈገፈጉ እያለ አንደኛው ተደብቆ ቀረ። ሌሎቹ እየወጡ ናቸው። በቃ ሄደዋል፣ ሄደዋል። አሊያ እንዴት ነሽ? እማዬ፣ ሁሉም ሰላም ነው እያለ ጃን እየጠየቀ ነበረ። አንደኛው የቀረው ግን በቅታ ወደ አሊያ ነጣጥሮ ተኮሰ። ሲተኩስ ወዲያው ነበር ሰዳከት ተወርወራ ማ ገባቸው። ትከሻ ጫፍ ላይ መታት። ወዲያው ራሷን ነበር የሳተችው። ወድቃ በአንድ በኩል ጃን እማዬ እያለ እየጮ ነበረ። አሊያ በጣም ፈርታለች። በዚህ መንገድ ሰዳከት አሊያን ለመጠበቅ ብላ በዚህ መንገድ ደረቷን ሰጠች። ሰዳከት በጥይት ተመታ። እሷ ላይ የተኮሰ ባልጅ ወዲያው ነበር ነበረ እነ ሙዛፈር ተኩሰው እግሩን እየመቱት። በአንድ በኩል ደግሞ እነ ጂያን እንዴት አድርገው እንደሚያከማት ግራ ገብቷቸው እየተመለከቱ ናቸው። እንዴት እንደሚያከማት አያውቁም። ሰዳከት ነቃ እያለችው ነበረ። ወዲያው ውስጥ ሊያስገቧን ናቸው። እሷን ደገፍ አድርገው ወደ መኝታ ክፍሎ አመጣት። እዛ ነው መታከም ያለባት። ሆስፒታል በጭራሽ መሄድ አይችሉም። በረጋር ግርግር አለ። በአንድ በኩል ጂያን አሁንም ቢሆን የመሄድ ፍላጎት የለውም። ነገር ግን አሊያ እንድሄድ እያስገድደችው ነበረ። ፖሊስ እየመጣን ያለው የፖሊስ አምቡላንስ ድምጽ በውጭ በኩል ይሰማል። ጂያን ጂያን፣ መሄድ አለብህ፣ ሂድ ሂድ እያለችው ነበር። ሰዳከትን ብተዋል እንድ ብዬ ነው እናቴን እንዴት ነው ነው በዚህ ሁኔታ ውስጥ ትቼ የሚሄዳት እንዴት ነው ትቼ የሚሄዳት ብሎ ተጨንቆ እየጠየቀ ነበር። መሄድ አለብህ፣ መሄድ አለብህ ይሉታል። ፖሊሶች ወታደሮች በሙሉ መጡ። ኤጅመልና ደሜር በርጋ ሆኖ ይህን ይከታተላሉ። ፖሊሶች እንደመጡ በር ላይ የነበሩት የአካባቢው ነዋሪዎች ራሱ ጂያን ነበር ተኩስ የከፈተብን እያሉ ነበር። ለአመፅ እዚህ መጣን እኛ እሱን ልናወርደው ነገር ግን እሱ ተኩስ ከፈተብን ብለው አሁን በሁሉም ጉዳይ ተጠያቂው ጂያን ነው። ከዛ እነዚህን ውሰዷቸው ለጥያቄ እንፈልጋቸዋለን እያሉ ፖሊሶች እንዲያሉ የሚቃወሙትን ቃላቸውን ሊቀበሉ ፖሊስ ጣቢያ ወስዷቸዋል። እኔ ኤጅመል አብዛኛው እያሰመረላቸው ነው። ጂያን የአምቡላንስ ድምፅ እየሰማ አሊያን ብትሆን ሂድ እያለች ነው ናሬን ብትሆን ሂድ በቃ እያለች ነበረ። ጂያን ሜሄዳ ለ ቢዩልህ ሰዳከት ከሾ አካባቢ ነው ጥይቱ የገባው። ምንም ቢሆን ምንም እንደምንም ብዬ ለማውጣት እሞክራለሁ ያልችንም አለ ዶክተሩ። እሱም ቢሆን ያክማታል እያለችው ነበረ። ጂያን ምንም አማራጭ የለውም እዚህ ቦታ እዛ ቦታ ተደበቁ ብሏቸው ልሄድ ነበረ። በአንድ በኩል ናሬ ህፃኑን ጂያን ይዛው ወደ እሱ ቀርባ እያጫወተችው ነበረ። ዶክተሩ ያልችን መጣ አጠገባ ሆኖ ከሰዳከት ጋር ሆኖ እያከማን ነበረ። በድንገት አንደኛው ፖሊስ ገባ፣ ሁሉም ተከተሉት ገቡ። እየገባ እዚህ ምን እየተካሄደ ነው ያለው። ምንሆና ነው እሷ እያለ ነበረ። ሲተኮስ በጥይት እንደተመታች ነገሩት። አሁኑን ሆስፒታል ሄዳ ትታከም እያለ ነበረ። እነሱ አይሆንም ይላሉ። በተለይ ደግሞ አሊያ በርሌ ሁሉ ነገር ተዘጋግቷል። እስከዛ ድረስ ብዙ ደም ፈሷት፣ ልናጣት እንችላለን። ምንም አይነት ጊዜ የለንም፣ ጣልቃ መግባት ነበረብን። ይኸው እሱ እኮ ዶክተር እኮ ነው እያለች ነበረ። ሰዳከት ደግሞ አሁን ይኸው ቃላችሁን መቀበል ከፈለጋችሁ ቃላችን እዚህ መቀበል ትችላላችሁ። የኤጅመል ሰዎች ናቸው መጀመሪያ እኛን ያጠቁን፣ እቤታችን ድረስ ዘልቀው ገብተው፣ እኛ ምንም አላረግም ነበረ፣ ጣልቃ መግባት ነበረብን ትላለች ሰዳከት። አሊያን ብትሆን አሁን መጠየቅ ጥያቄ ካለባችሁ እንደዚህ ጠይቁን እያላቸው ነበረ ከዛ ፖሊሱ እሺ ጥሩ ጃን አልቦሬት አለ ብሎ ጠየቀ አሊያ ደነገጠች የት እንዳለኛ እናቀም ስትል ነበረ አቷሽ ጃን አልቦሬት እንዳላ ታውቁም ብሎ እየጠየቀ ነበረ የት እንዳለ እንደማያቅ ተናገሩ ጥሩ ሁሉም ቦታ እየዞራችሁ ፈልጉ እዚህ ነው የሚሆኑ የትም አይሄድም በማለት እየተናገረ ነበር ፖሊሱ ፖሊሱ አዘዘ ሁሉም ፖሊሶች እያንዳንዱ ቤት ገብቶ እየፈተሹ በአንድ በኩል አሊያ ደግሞ ወይኔ ዴኒስ እያለች እየተጣራች ነበረ ፓኪዜ በቀታ ልጇን ይዛላት እንድትመጣ እየጠየቀቻት ፓኪዜ ሮጥ ብላ ወደ ውስጥ ገብታ ሕፃኑን አመጣችላት ይህን ጊዜ ጃን ልጇን ያቀፈች ድንገን ነበረ። ኤጅመል የመጣው ናሬ ናሬ፣ እኔ ልጅ፣ ቆይ ቆይ፣ ሰዳከት እንዴት ናት? ግን እንዴት ናችሁ እናንተ? የተፈጠረው ነገር እኮ ሰማሁ በጣም ነበር ያዘንኩት አለ። አንተ አንተ እዚህ ምን ታረጋለህ? እዚህ ምን ሳራ ልውጣ ከዚህ ምን ታረጋለህ? እዚህ አሁን ውጣልን ከዚህ አንፈልግም፣ አንተ ማየት ስትሉ ነበረ እንዴ ናሬ ተረጋጊ እንጂ እያለ ነበረ ልጇ ደግሞ የአሊያ ልጅ ይህ ሰውዬ ማን ነው ብሎ ይጠይቃል። ማንም አይደለም ማንም አይደለም በስተት ነው የመጣው ቤት ተሳስቶ፣ ውጣ ሆነነ ከዚህ ውጣ ከዚህ ይሉታል። ፖሊሱ ግራ ገብቶት ይመለከታቸዋል። አንተ ማነ እያለ ይጠይቀው ነበረ፣ እኔማ የጃና ጎት እኮ ነኝ ብሎ ይናገራል። ይሄ ለእኛ ምንም አደለም አሁኑን ውጣ ከዚህ ይህንን ነገር ያቀናበረው እሱ ነው፣ ይህን ተኩስ ያቀናበረው እሱ ነው፣ እንዲታኮሰብን ያደረገው እሱ ነው፣ እሱ ነው ያዘዘው እዚህ ቤት ውስጥ እነዛ ሰዎች እሱ ቀጥሯቸው ናቸው የመጡት ብላ ተናገረች አሊያ። ከዛ የጀመረ ውሸት ነው ውሸት ነው ኮሚሽነር፣ እንደዚህ የሚባል ነገር የለም ይላል እሱ። አሊያ ደግሞ ክስ መሰረት ትላለች። ጥሩ በቃ አንተም ከኛ ጋር ወደ ጣቢያ ትሄዳለህ ቃልህን መቀበል አለብን አሉት። አረ ደስ ይለኛል ኮሚሽነር እኔ ምንም እፈራው ነገር የለም ምንም ያረኩት ነገር የለም። እንዴ ቃለን ሰጣለሁ እያልን ነበረ። የሆነ ፖሊስ መጣ በቀጥታ ይዞት ሊወርድ ነበር። ኮሚሽነር ሁሉም ቦታ ፈለግን፣ ምንም ነገር የለም። ነገር ግን አንድ በር አለ፣ ብረት በር የተቆለፈ። እሱ ይቀረናል እሱ ብቻ ሲለው ያን በር ሂዱና ክፈቱት እያለ እየጠየቀ ነበር ፖሊሱ የጀመል ባንድ በኩል። አህ ያን ክፍል አውቀዋለሁ። እኔና ወንድሜ እዚያውን እንጫወትበት ነበረ። ዋሻ ነው እዛ ያለው፣ ድብቅ ክፍል ነው በደንብ ፈትሹት፣ እዛ በእርግጠኝነት ይሆን ነገር ሊኖር ይችላል እያለ እየተናገረ እና አሊያ ቁልፍ የለንም እያሉ መዋሸት ጀመሩ። ከዛ በኋላ ፖሊሱ ደግሞ መከፈት አለበት አስፈላጊ ከሆነ በሩን እንገጥ እንገነጠላለን ሲል ድንገት ፍርጎ መጣ። በሩን መገንጠል የለባቸውም እዛ ያለው ታማሚ ነው ሲል ነበር። አንተ ማነ? ሲሉ ትግራይ ፍርጎን ችል ይባላለሁ፣ የጃን ከቅጥረኛ ነኝ። ና እዛ ውስጥ ራሱን የማያውቅ አንድ የተኛ ሰው አለ፣ ሌላ ምንም ነገር የለም። ከፈለጋችሁ መታችሁ እዩ አላቸው። ፖሊሶቹ እሺ ብለው እየተከተሏቸው ነበር። በደረጃው እየወረዱ ናቸው። ተሰብስበው ውስጥ ገቡ። በሩ ተከፈተ። አሊያ ግራ ገብቷት በሩ ጋር ቆማ እየተመለከተች ነው እንዳይፈጠሩ ተዘጋ። እንዲህ ፍጥጥ ብላ በሩን ስትመለከት ሌላ ነገር ደግሞ እንዳይፈጠር ብላ ፈርታ ስትጠባበቅ ድንገት ኤጅመል ከኋሏ መጣ። እሺና ምን አለ ደግሞ እዚህ ክፍል ውስጥ ጂያን እዚህን ያለው አለ፣ ጂያን እዚህ ነው አለ። እኔም ገባለው ሲል ነበረ። አንተ ሲጀመር እዚህ መምጣት አትችልም ውጣ፣ ከዚህ ዞር በልልን፣ ከዚህ ውጣ፣ ከዚህ ብላ ልትታገለው ነው። ስትታገለው ድንገት ሽጉጣ ወጣ። እንዳትጠጋኝ፣ እንዳትጠጋኝ፣ ዞር በይ፣ ዞር በይ እያላ ነበረ። በሩን ከፍቶ እንደሚገባ ይናገራል። ፖሊሶቹ ቦራንን አላወቁትም፣ ምክንያቱም ቮርጉል ሌላ መታወቂያ እያሳያቸው ነበረ። ትኩር ብለው መታወቂያውን ተመለከቱ። ከዛም በኋላ ደግሞ የያዩት ቦራን ነበር። አይነው ይንቀሳቀስ ፍጥጥ እንዳለ ነበረ፣ አልነቃም። ኮማ ውስጥ እንዳለ አይነት ነገር ነው። አመኑ፣ ሊወጡ ናቸው። ኤጀመል ደግሞ ዞረ፣ ዞረ፣ ዞረ፣ ከዚህ እያል ነበር ሽጉጥ ደቀነው። ድንገት ጃን ከኋላው እየመጣ ነበር ሽጉጥ ደቀነበት። ቶሎ ኤጀመል እየሸሸ ነበረ፣ ጃን የአሊያን እጅ ይዞ እየሸሸ ሽጉጡን እንደደቀነ፣ ሽጉጥን አውርድ ገላለው እያሉ ነበረ። ድንገት ናሬ ስትወጣ ኤጀመል ናሬን፣ ያዛት እተኩስባት አለው እያለ እያስፈራራ ነበረ። ድንገት ናሬ የኤጀመል እጅ ነከሰችው። ስትነክሰው፣ ወደው ጃን መተው ሽጉጡን ያረቀበትና ይይዘል። ከያዘው በኋላ ፊቱን እየመታው ነበር በቴስታ በተደጋጋሚ በጭንቅላቱ ሲመታው ወዲያው ነበረ። ኤጅመል እያዞረው ቶሎ እየሮጠ እየሸሸው አሊያ ደግሞ ባንድ በኩል ጃንን ከዚህ ሸሽ አምለጥ ብላ እየለመነችው ነበረ። እየለመነችው ዞር ገና ከማለቱ ድንገት ፖሊሶቹ ወጡ እና አሊያ ለመረጋጋት እየሞከሩ ናቸው። ፖሊሶቹ ከወጡ በኋላ አሁንም ቢሆን ጃንል አልቦር ያለበትን ቦታ የምታውቁ ከሆነ መናገር አለባችሁ። ምንም አይጠቅመውም። ለሱ መሸሽ ምንም አይጠቅመውም። ከእኛ ሸሽቶ አይችለው ንገሪ ብሏት ነበረ። ባንድ በኩል ያልችን ሰዳከትን እያከማን ነው ጥይቱን ለማውጣት እየሞከረ ሰዳከት በጣም ብዙ እየታገለች ነበረ። እየጫች ነው። አሊያ ጠገባው ነበረች በመጨሻ ከቤቱ እየወጣ ልጆቼ እንዴት ናቸው አሊያ፣ ልጆቼ እንዴት ናቸው ትላታለች። ጂያ በሌላ በኩል ከጃን ጋር በሬዲዮ ስልክ እያወራ ነበረ። ከዛ በኋላ ሀሰን የሰዳከት ወንድሞያ አጎታቸው በመስኮት ሲመለከት ፖሊሶች ወደ እነሱ እየመጡ ነበር በጥቆማ። ይህን ጊዜ ሀሰን ሲያቸው ቶሎ ብሎ ጂያን ሊያስመልጥ ነው። ጂያን በጀርባ በር በአጥር በኩል እያስመለጠ ድንገት ወታደሮች እሱን ያዙት። እሱን ሲይዙት ከማንጋነ ከማንጋነ ብሎ ሲያጣደፉት ብቻ ይነ እያላቸው፣ ጂያ አይኑ አያይም። በባዶ በረሃ ብቻውን ዝም ብሎ በዳበሳ ብቻ እየተንቀሳቀሰ ነበረ። ስልኩን ከኪስ ውስጥ አወጣ። ምን ከምን እንደሚነካ ግን በጭራሽ አያቅም። ወታደሮች ደግሞ ዞር ዞር እያሉ በረሃ ለበረሃ ለበረሃ እየፈለጉ ናቸው። እሱ ግን ለጥቂት ነበር የተደበቀው። ከዛም በኋላ እነሱ በቃ ምንም ነገር የለም እንሂድ ይባባላሉ። ጂያን እነ ድንገ መጡ። በድንጋይ ስር ተደብቀው እየተመለከቱ ሀሰን በወታደሮች ተይዘው እየተወሰደ ነበረ። መኪና ውስጥ እያስገቡት ናቸው። ይዘውት ወዲያው ይሄዳሉ። ጂያን ምንድን ነው የምናረገው ይላል። በሌላ በኩል እስካሁን ድረስ ሻይን እዛው መሃል በረሃ ላይ እንደተዘረረ ነበረ። የሆኑ ህጻናት ናቸው ኳሱ እየተጫወቱ ድንገት አገኙት። ወደሱ ጠጋ ብለው እየቀሰቀሱት ተነሳ። ደም በደም ሆኖ ነበረ። መኪና ውስጥ ገባ። ድጋሚ አሁን እየተመለሰ ነው ያለው። ሰዳከት አሁን ከሞላ ጎደል ደና ሆናለች። አጠገቧ እየነበረችውን አሊያን እያመሰገነቻት ነው። እያልችንም እንደዚሁ እንግዲህ ለእኔ ብለሽ ነበረ ደረትሽን የሰጠሽው እንግዲህ የማይታመን ነው። የዘሮ ሰዳከት ውለታሽ እንዴት እንደምከፍሉ አላቅም። እንግዲህ ህይወት ሽለን የሰጠሽ አላለቻት። አንቺን ብትሆኝ እኮ ቦራንን እንደገና በህይወት እንዲኖር አድርገሻል። እያለቻን ነበረ። አሊያ ደግሞ በእርግጥ እኔ እንደዚህ አይነት እዳ ውስጥ ምንም መግባት አልወድም፣ ግን ያረግሽልኝን ነገር አረሳ እያለቻን ነበረ። ናሬ ወደ እሷ እየጠጋሽ ነበረ። ይኸውልሽ ያ ሻይን የሚባሉ ልጅ መራቅ አለብሽ። ተመልሰሽ እነዛ ሰይጣኖች የሚኖሩበት ቤት እንዳትሄጂ። ይኸውልሽ የጀመን ጀመን ሌላ ነገር ያቀናበረው አንችን ያጠፉሻል ስትላት፣ እማዬ ሻይን የሚያውቀው ነገር የለም እባክሽ ተለመኝ እያለቻን ነበረ። ተመልሰሽ በዛ ቤት የምትሄጅ ከሆነ ልጅ ያራለሸም እያለቻን ነው። ከማየት አይችልም። ጂያን በፖሊስ እየተፈለገ ነው እያመለጠ ነው። ተመልሰሽ እንዳትጂ ብላ እያስፈራራቻን ነበረ።